ራቡን ዓለም ያሸበረው የኢራኑ አብዮታዊ ዘብና አስገራሚው ወታደራዊ አቅሙ። ምዕራባውያንን በተለይም አሜሪካና እስራኤልን እያስጸነቅ ያለው የኢራኑ አብዮታዊ ዘብ እጅግ አስገራሚ ጥቃቶችን እየፈጸመ ነው። ይህ አብዮታዊ ዘብ የኢራን የቁርጥ ልጅ ነው ማለት ይቻላል። አብዮታዊ ዘብ በኢራን ላይ እጃቸውን እያነሱ ሁሉ ያጠፋሉ፣ ያንን ገናና የሆነውን ጦረኝነታችንን ይቀምሳሉ እያሉ ነው። ለመሆኑ ምዕራባውያን ሽብርተኛ ቡድን ነው የሚሉት የኢራን አብዮታዊ ዘብ ማን ነው? ምን ያህል አቅም አለው? በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ይቆያል። በቅድሚያ ለቻነላችን አዲስ ከሆናችሁ እነዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲርሶት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ በማድረግ ቤተሰቡን ይወዳጁያል። ወደ መረጃ እናሸጋግራችሁ። የኢራን እስላማዊ አብዮት የምዕራባውያን ወዳጅ የነበረውን የሻ መንግስትን ከስልጣን አውዶ ቦታውን ከያዘ በኋላ ኢራንና ምዕራባውያን አስርታትን ያስቆጠረ ጠላትነት ውስጥ ናቸው። ኢራን በወታደራዊ ኃይል እየጠነከረች በመምጣት ታካሂደዋለች የሚባለው የኒውክሌር ግንባታ ዋነኛ ስጋት ከመሆኑ በተጨማሪ በመካከለኛው ምስራቅ ውስጥ ሀያል የሚባሉ ታጣቂ ቡድኖችን በግልጽ በመደገፍ ምዕራባውያንና ወዳጆቻቸውን እንቅልፍ ነስታለች። የሀገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከአርባ ዓመታት በፊት የተቋቋመው የኢራን እስላማዊ አብዮ ዘብም ዘውትር በምዕራባውያን ስሙ የሚነሳው የሀገሪቱ የጦር ክፍልም ተጠቃሽ ነው። አብዮታዊ ዘብ በተለያዩ የሽብርና የመብት ጥሰት ተግባራት ውስጥ ተሳትፏል በሚል አሜሪካ ቀደም ብላ በቅርብ ደግሞ ካናዳ ቡድኑን ሽብርተኛ ብለው ፈርጀውታል። አሁን ላይ በኢራን ውስጥ ዋናው የጦር የፖለቲካና የኢኮኖሚ ኃይል ሆኗል። ከሀገሪቱ የበላይ መሪ አያቶላሊ ካማኒና ከሌሎች ከፍተኛ ባለስልጣናት ጋራም የቅርብ ግንኙነት አለው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖሩት የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይሄው ኃይል ነው። ከዚህም በተጨማሪ በሀገር ውስጥ የሚነሱ ተቃውሞችን ማፈን ዋነኛ ሚናው የሆነው ባሲጅ በመባል የሚታወቀው የሚልሽ ኃይልን እንዲሁም የሀገሪቷ የኢኮኖሚ ካል ተደርገው የሚቆጠሩትን ግብረሰናይ ድርጅቶችንም ይቆጣጠራል። ይህ ብቻም ሳይሆን አብዮታዊ ዘቡ ከኢራን ውጭ በሚንቀሳቀሱ ኩዱስ ኢየሩሳሌም የጦር ክንፍ አማካኝነት በመካከለኛ ምስራቅ ለሚገኙ አጋር መንግስታትና ታጣቂ ቡድኖች ገንዘብ፣ የጦር መሳሪያ፣ ቴክኖሎጂ፣ ስልጠናዎች እንዲሁም ደግሞ ምክሮችን በመስጠት ተጽዕኖ ያሳድራል። አሜሪካ ኩዱስ ኃይልን ሽብርተኛ ቡድኖችን በመደገፍ እንዲሁም ደግሞ በኢራቅና በመካከለኛ ምስራቅ በመቶች ለሚቆጠሩ አሜሪካውያንና የአጋር ሀገራት ጦር ሰራዊት አባላት ሞት ምክንያት የሆነው ጥቃት በ በመፈጸሙ ትከሰዋለች። በዚህም እንደ ኢትዮጵያን አቆጣጠር ጥር 3 20 20 አሜሪካ በግዳጅ በፈጸመችው የድሮን ጥቃት የኩድስ ኃይልን ዋና አዛዥ የነበሩትን ሜጀር ጀነራል ከአውሮፓውያኑ የ1979 አብዮት በፊት የኢራኑ የመጨረሻ ንጉስ መሐመድ ሪዛ ብሔራዊ ጸጥታ ለማረጋገጥና ስልጣናቸውን ለማስጠበቅ የሚተማመኑት በጦር ኃይላቸው ነበር። በአያቶላሊ ከማኒ የሚመሩት አዲሶቹ እስላማዊ ባለስልጣናትም ከዚያ በኋላ ነበር አብዮታቸውና አመራራቸውን ለማጠናከር ቁርጠኛ የሆነ ጠንካራ ኃይል እንደሚያስፈልጋቸው የተገነዘቡት። በመሆኑም የሃይማኖት መሪዎቹ መደበኛ ጦሩ የኢራን ዳር ድንበር እንዲከላከል የውስጥ ውሳኔዎችን እንዲያስጠብቅ ሌላ የጥበቃ ቡድን ደግሞ እስላማዊ ስርዓቱ እንዲያስጠብቅ የሚፈቅድ አዲስ ህገ መንግስት አወጡ። በተግባር ግን የጥበቃ ቡድኑ በህገ መንግስቱ ከተሰጠው ሚና ሲወጣ ይታይ ነበር። አብዮታዊ ዘቡ ከተሰጠው ኃላፊነት ውጪ የህዝቡን ደንብና ስርዓት ለማስጠበቅ የሚረዳ ሲሆን የራሱን ጦር የባህርና የአየር ኃይልም አቋቁመዋል። አብዮታዊ ዘቡ መደበኛ ጦሩ ካሉት 230 ወታደሮች ያነሱ ወታደሮች ቢኖሩትም በኢራን እንዲሁም ሀገሪቷ ከፈጸመቻቸው ወታደራዊ ኦፕሬሽኖች ጀርባ ያለ ዋነኛ ወታደራዊ ኃይል ተደርጎ ነው የሚታሰበው። የአብዮታዊ ዘቡ ዋና አዛዥ የነበሩት የአሁኑ ሜጀር ጄኔራል ሁሴን ሰላሚና ከፍተኛ መኮንኖቹም የሀገሪቷ የበላይ መሪን ያማክራሉ። የአብዮታዊ ዘቡ የባህር ኃይልም 20 በመቶ የሚሆነው የዓለም የነዳጅ አቅርቦት የሚተላለፍበትና የባህር ሰላጤ ሀገራት ከህንድ ውቅያኖስ ጋራ የሚገናኙበት የሆርሙዝ የባህር ወሽ መጥን የመቆጣጠር ኃላፊነት አለው። የባህር ኃይሉ በዚህ ስልጣኑ ያሉትን አነስተኛ የጦር ጀልባዎችን መጠቀም ወደ ኢራን የውሃ ግዛት ቀርቧል ያላቸውን የአሜሪካን የጦር መርከቦችን ማስቆሙና ዓለም አቀፍ የመርከብ ጉዞዎችን አቅጣጫ ማስቀየሩም መነጋገሪያ ሆነዋል። የውጊያ አውሮፕላኖች በስሩ የሌሉት የአብዮታዊ ዘብ አየር ኃይል ኢራን ያሏትን ሚሳኤሎችን የመቆጣጠር ኃላፊነት አለው። አሜሪካ እንደምትለው ኢራን የተጠናቀቁ አሊያም በመበልፀግ ላይ ያሉ ከአስር በላይ የባላስቲክ ሚሳይል ስርዓቶች እንዲሁም በመቶዎች የሚቆጠሩ ሚሳይሎች ክምችት ያላት ሲሆን በመካከለኛው ምስራቅ ትልቅ የባላስቲክ ሚሳይል ኃይል ባለቤት ናት። ኢትዮጵያን አቆጣጠር በ2018 በሰሜን ኢራቅና ፓኪስታን ውስጥ በሚንቀሳቀሱ ኢራናውያን ቡድኖችና በሶሪያ ባሉ የእስላማዊ መንግስት ቡድን ላይ የባላስቲክ ሚሳይል ጥቃት በተደጋጋሚ ፈጽማ ነበር። ከቅርብ አመታት ወዲህ የኢራን መንግስት የውጭ ፖሊሲ ለማስፈጸም ይጠቀምበታል የሚባለው የአብዮታዊ ዘብ ክፍል ይሄንኑ ካድስ ኃይልን ነው። ኢራንም የካድስ ኃይል በሶሪያ በነበረው ግጭት ሚና እንደነበረው አምናለች። አሜሪካም የካድስ ኃይል ኢራን በሊባኖስ የሚንቀሳቀሰውን ሂዝቦላ እና የፍልስጤምን እስላማዊ ጂሀድን ጨምሮ በመካከለኛ ምስራቅ የሚንቀሳቀሱና በሽብርተኝነት ለተፈረጁ ቡድኖች ዋነኛ የድጋፍ ምንጭ ነው ትላለች። ኢራን ይህንን የአብዮታዊ ዘብ አካል የሆነውን ኩድስ የተባለውን ቡድን ገንዘብ፣ ስልጠና፣ የጦር መሳሪያዎችና ቁሳቁሶችን በመስጠት ለማጠናከርና ለመርዳት የምትጠቀምበት ዋነኛ ዘዴዋ ነው ስትል ዩናይትድ ስቴትስ በይፋ ትከሳለች። የኩድስ ኃይል በቀጥታ አሊያም በሌሎች ተላላኪዎች አማካኝነት ከሰባቱ አህጉራት በአምስቱ የሽብር ጥቃቶች እንዲፈጽሙ በማሴርና በመፈጸም በአሜሪካ ሲከሰስ ቆይቷል። ባለፈው ዓመት የጀርመን ፍርድ ቤት የጀርመን እስራኤል ቡድን የቀድሞ መሪና ከቡድኑ ጋር ግንኙነት ያላቸው ሰዎች ሲሰልል በተገኘ የኩድስ ኃይል አባል ላይ የጥፋተኝነት ብይን አስተላልፈዋል። እንዲህ አይነት ድርጊትም አሜሪካ እንደ አውሮፓውያን አቆጣጠር ሚያዝያ 2019 የኢራን አብዮታዊ ዘብን በውጭ ሽብርተኝነት ቡድን እንድትፈርጅም ምክንያት ሆነዋል። በይፋ የሚታወቅና መንግስታዊ የሆነ ወታደራዊ ኃይል በሽብርተኛ ሲፈረጅም ይህ የመጀመሪያው ነው። ከዚህም በተጨማሪ አሜሪካ በኢራን የነዳጅ ዘይት የውጭ ንግድ ላይ የጣለችውን ማዕቀብ በማጥበቅ ምጣኔ ሀብቷ ይበልጥ እንዲዳከም እያደረገች ነው። በምላሹም ኢራን የአጸፋ እርምጃ ወስዳለች። አብዮታዊ ዘቡ የአሜሪካ የጦር ቅኝ ድሮንን በሆርሙዝ ባሕረ ወሽመጥ ላይ መጥቶ የጣለ ሲሆን በማስከተልም የዩናይትድ ኪንግደም ንብረት የሆነው ነዳጅ ጫኝ መርከብን በቁጥጥሩ ስር አውሎታል። በተጨማሪም በኦማን ባሕረ ሰላጤ ላይ በስድስት ነዳጅ ጫኝ መርከቦች ላይ ውድመትን ካስከተሉ ተከታታይ ፍንዳታዎች ጀርባ የኢራን እጅ አለበት ስትል አሜሪካ ወንጅላለች። ከዚህም በላይ በሁለት የሳውዲ አረቢያ የነዳጅ ተቋማት ላይ የድሮና የክሩዝ ሚሳይል ጥቃት በመፈጸም እንዲሁም የአሜሪካ ወታደሮች በሚቀመጡበት የኢራቅ የጦር ሰፈር ላይ የሮኬት ጥቃት በመፈጸም አንድ አሜሪካዊ በመገደሉም ከሳለች። ኢራን ግን ክሱን አስተባብላለች። የሮኬት ጥቃቱን ተከትሎም በአሜሪካና በኢራን መካከል የተፈጠረው ግጭት ተባብሶም ነበር። ይህንን ተከትሎም አሜሪካ የሮኬት ጥቃቱን ፈጽሟል ብላ ባመነችውና በኢራን በሚደገፈው የኢራቅ ሚሊሻ ቡድን ከታይብ ሂዝቦላ ጋር ግንኙነት አላቸው ባለቻቸው በኢራቅና በሱሪያ በሚገኙ አምስት የጦር ሰፈሮች ላይ የአየር ድብደባ ፈጽማለች። በአየር ድብደባው ቢያንስ 25 ተዋጊ ሚሊሻዎች የተገደሉ ሲሆን ይህም በጋድድ በሚገኘው የአሜሪካ ኤምባሲ አካባቢ ከፍተኛ ተቃውሞም አስነስቶ ነበር። ከቀናት በኋላ ደግሞ የአሜሪካ ድሮን ከባግዳድ አየር ማረፊያ እየወጣ ባለ ተሸካሪ ላይ በተኮሰችው ሚሳኤሎች ጄኔራል ሶሌማኒና የካታይብ ሂዝቦላ አዛዥ የነበሩት አቡ መሀዲ አሊ መሀንዲስን ጨምሮ በርካታ የሚሊሻ ቡድን መሪዎች ተገለዋል። የኢራን አብዮታዊ ዘብ በኢራን የሲቪል ተቋም ላይ ወሳኝ ድርሻ አለው። ወደ መቶ ሺህ የሚጠጉ ወንድና ሴት እስላማዊ በጎ ፈቃደኛ ሚሊሻ ያሉትን በአሳጂ ታጣቂ ኃይልን ይቆጣጠራሉ። በአሳጂ ለአብዮቱ ታማኝ ሲሆን ብዙ ጊዜ በሀገሪቱ ውስጥ የሚፈጠሩ ተቃውሞችን ለመበተን ይጠቀምበታል። የአብዮታዊ ዘብ ኃይል ከአያቶላሊ ከማኒ ጠንካራ ድጋፍና በኢራን ፖለቲካ ቁልፍ ተዋናይ መሆን ችሏል። የአብዮት ዘብ መኮንኖችን በመንግስት በምክር ቤትና በየ ተቋማት ላይ ወሳኝ ቦታዎችን ይዘዋል። የአብዮት ዘብ መኮንኖችን በተደጋጋሚ የመንግስታትን ፖሊሲዎች ይተቻሉ። በኢራን ወታደራዊና ፖለቲካዊ መድረኮች ላይ ጉልሚን ያለው አብዮታዊ ዘቡ የሀገሪቱ ምጣኔ ሀብትን በብዛት እንደተቆጣጠረም ይታሰባል። ከወታደራዊ ዘርፉ ባሻገር አብዮታዊ ዘቡ በቤቶች፣ በግድብና በመንገድ ግንባታ፣ በነዳጅና ጋዝ ፕሮጀክቶች፣ በምግብ፣ በትራንስፖርት እንዲሁም በትምህርትና በባህል ተግባራት ላይ በንቃት ይሳተፋል። በአንድ ወቅትም ቡድኑ የመንግስት ተቋማትን ያስፈራ መሳሪያ ያለው መንግስት ሲልም ገልጸውት ነበር።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 እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለአለማችን ይሁን።